ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 9 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ወሎ እዝ የዘመቻ መሪውን መገደል አስመልክቶ የሐዘን መግለጫ ሰጥቷል። ከሸዋ ፋኖችም የተሰጠ መግለጫ አለ። የአማራ ፋኖ በጎጃም ስለ ዐቢይ የባህር ዳር ጉዞ ምላሽ ሰጥቷል። ዝርዝር አለን። አቶ ጌታቸው ረዳ ስልጣኔን አልለቀቅኩም ከጥቃት ግን አምልጫለሁ ሲሉ ተናግረዋል። ጌታቸው ስላሉበት ሁኔታ በዝርዝር ገልጸዋል። ተሰሙታላችሁ። ስራ አቁሙ ብቻ ነው እየተባል ነው፣ ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም ሲሉ የቪኦኤ ዘጋቢ ተናግረዋል። እስራኤል በጋዛ ሰርጥ በአካሄደችው ከባድ ድብደባ ከ220 በላይ ሰዎች መገደላቸው ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁንኑ ቤተሰብ ይሁኑ። የአማራ ፋኖ ወሎ እዝ የዘመቻ መሪውን መገደል አስመልክቶ የሐዘን መግለጫ ሰጠ። የአማራ ፋኖ ወሎ እዝ የዘመቻ መምሪያ ኃላፊ የሆነው አርበኛ 50 አለቃ አያሌው ከትናንት በስቲያ መጋቢት ሰባት 2017 ዓ.ም በሰርጎ ገብ ባንዳዎች በተተኮሰ ጥይት መስዋዕትነትን ተቀብሏል ሲል እዙ ባወጣው የሐዘን መግለጫ አሳውቀዋል። በወሎ አማራ ሳይንት ቀጠና መካነ ሰላም አካባቢ ተወልዶ ያደገው አርበኛ አያሌው የአማራ ህዝብ የተደቀነበትን አደጋ በውል ተረድቶ ይህንን አደጋ ለመመ ሲመለከት ውድ ህይወቱን አስይዞ የህልውና ትግሉን የተቀላቀለ ፋኖ ነው ብለዋል እዞ አርበኛ አያሌው አማራ ድንበር የለውም በሚል ከወሎ በተለያዩ የአማራ ግዛቶች የተንቀሳቀሰ ያዋጋና የተዋጋ ትላልቅ ጀብዶችን የፈጸመ መሆኑን አንስቷል። አርበኛው ጦሩን እየመራ ከመዋጋት ባሻገር እሱ እሱ ራሱ ከፊት እየተሰለፈ በመዋጋት ጭምር ጠላትን ድባቅ የሚመታ እንደነበርም ታውቋል። አርበኛ አያሌውን በመግደልና በማስገደል እንዲሁም ድርጊቱን በማቀነባበር የተሳተፉ ባንዳዎችን ተከታ ለን ለፍርድ እናቀርባለን ሲልም ገልጸዋል። በሌላ በኩል ደግሞ የአማራ ፋኖ በሸዋ ናደው ክፍለ ጦር በወቅታዊ ጉዳይ ላይ በሰጠው መግለጫ በአገዛዙ በኩል በቀጠናችን በሊዝም ሆነ በሌላ መንገድ የሚሰጡ መሬቶች ተቀባይነት የላቸውም ብለዋል። የብልጽግናው ኃይል በፋኖ በደረሰበት ምት ኢኮኖሚያዊና ወታደራዊ ኪሳራ ሲደርስበትና የበጀት እጥረት ሲገጥመው የከተማ መሬቶችን በሊዝ ጨረታ በማጫረት ሀብት በመሰብሰብ ፋይናንስን ማጠናከር ማጠናከርና ለሥርዓቱ ጋሪ ፈረሶች ማለትም ከፍተኛ ወታደራዊና ፖለቲካዊ አመራሮች ሚሊሻ፣ ፖሊስ፣ መከላከያ ሰራዊት፣ አድማ በታኝና ለመሳሰሉት በሁሉም ከተሞች ቦታ እየሰጠ ነው ብሏል። ስለሆነም የአማራ ፋኖ በሸዋ ናደው ክፍለ ጦር በሚንቀሳቀስባቸው ቀጠናዎች ማለትም መራ ቤቴ፣ ሞረትና ጅሩ፣ እንሳሮ ይህ እደላ ተቀባይነት እንደሌለው ገልጿል። ስርዓቱ በሚያወጣው የትኛውም የመሬት ሊዝ ጨረታ ላይ ማንኛውም ማህበረሰብ እንዳይሳተፍ አሳስበዋል። የተሳተፈም ሆነ ተጫርቶ ቦታው የደረሰው እንዲሁም ጨረታውን በሚያስፈጽሙ አካላት ላይ በየትኛውም ጊዜ ክፍለ ጦሩ አስፈላጊውን እርምጃ እንደሚወስድም ገልጿል። አገዛዙ መሬት ከሚሰጣቸው አካላት ላይም ቦታ መግዛት አይቻልም ብሏል። ይበንድ እንዳለ በገነት አቦ አካባቢ ያለው የብልጽግና ሰራዊት ከፋኖ ጋር እያደረገ ያለው ውጊያ ቀጥሏል። ቋሪትን ለመያዝ ከአዴት የወጣው የመከላከያ 59ኛ ክፍለጦር ክፍለ ጦር ብራዳማ በተባለ አካባቢ ከተ ከፍተኛ ኪሳራ እያስተናገደ መሆኑንም ምንጮች ነግረውናል። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የነበልባሉ ገረመ ወንዳወቅ ብርጌድ ሻለቃ አራት በተሳተፈበት አውደውጊያ ከአዴት የመጣውን ይህን ኃይል ክፉኛ መጥቶታል። በተመሳሳይ በትናንትናው ዕለት አብይ አህመድ ባህር ዳር ተደብቆ መጥቶ ለ15 ደቂቃ ያህል ፎቶ ተነስቶ ስለሄደ እንደ ድል ቆጥረውት ጮቤ እየረገጡ ነው። ጎጃምን ምን ያህል እንደምትፈሩት ትልቅ ማሳያ ነው ሲል የአማራ ፋኖ በጎጃም አሳውቋል። አብይ ልብ ካለው ወደ ባህር ዳር እንደሚመጣ እንደ እንደሌሎች ቦታዎች ቀድሞ ይናገርና ሚሆነውን ያኔ እናያለን ብሏል ድርጅቱ። አብይ አህመድ በትናንትናው ዕለት ከቅርብ ተላላኪዎቻቸው በስተቀር ማንም ሳይሰማ ወደ ባህር ዳር ሄደው መመለሳቸው ይታወቃል። ህዝብ እርሳቸው በሚያልፉበት መንገድ እንዳይንቀሳቀስ አድርገው በከተማዋ ፎቶ ተነስተውና ሳይክል ነድተው ተመልሰዋል። የእርሳቸው ዋናው ተላላኪ ከሆኑት ውስጥ አንዱ ዳንኤል ክብረት በድብቅ በገቡባት ባህር ዳር ጃውሳ በጥይት ሳይመታን ተመለስን በሚል ለማሽሟጠጥ ሞክረዋል። በዚህ ጉዳይ ላይ በተሰጡ አስተያየቶችም ለምን ተደብቃችሁ ገባችሁ ይህን ያህል ፋኖ አዳክመናል ብላችሁ ካሰባችሁ ደግሞ ለምን ባህር ዳርን ዙሪያዋን ዘወር ዘወር አላላችሁም? ተብለዋል። አቶ ጌታቸው ረዳ ስልጣኔን አልለቀኩም ከጥቃት ግን አምልጫለሁ ሲሉ ተናገሩ። ባለፈው ሳምንት አቶ ጌታቸው ረዳ መቀሌን ለቀው መውጣታቸውንና በእርሳቸው ስር ያሉ ባለስልጣናት ማህተም መነጠቃቸውን ተከትሎ ክልሉ ከፍ ያለ ውጥረት ውስጥ ገብቶ ቆይተዋል። እንዲሁም እርሳቸው በሶስት ከፍተኛ የትግራይ የጦር መኮንኖች ላይ የእግድ ደብዳቤ በመጻፋቸው በክልሉ ያለው መፋጠጥ መነጋገሪያ ሆኗል። ታዲያ በወቅታዊ ጉዳዮች ላይ ከርዮት ሚዲያ ጋር ቆይታ ያደረጉት አቶ ጌታቸው ረዳ ስልጣን መልቀቃቸውን በሚመለከት ለተነሳላቸው ጥያቄ በሰጡት ምላሽ እስካሁን የትግራይ ፕሬዚዳንት እኔ ነኝ፣ ማህተሙም እጄ ላይ ነው ያለው ብለዋል። አቶ ጌታቸው ስልጣኔን ስለመልቀቄም ሆነ በእኔ ቦታ ሰው ስለመተካቱ መረ የለኝም ያናገረኝም ሰው የለም ሲሉ ተደምጠዋል። እርሳቸው ይህን ይበሉ እንጂ በክልሉ የነበረው ጊዜያዊ አስተዳደር ሙሉ በሙሉ ሊፈርስ እንደሆነና ብልጽግናም ሃምሳ ፐርሰንት ድርሻዬን እወስዳለሁ ማለቱ እየተነገረ ነው። ቀሪውን ሃምሳ ፐርሰንት ድርሻ ደግሞ ሕወሓት፣ የክልሉ ጦር፣ ሌሎች የክልሉ ፓርቲዎችና ሲቪክ ማህበራት ይቀራመቱታል የሚል መረጃ ወጥተዋል። የክልሉ ፕሬዚዳንት ደግሞ ጄኔራል ታደሰ ወረደ እንዲሆኑ መሾማቸውም ሰሞንኛው አነጋጋሪ መረጃ ነው። ሆኖም ሕወሓት ይህን የስልጣን ክፍፍል ሂደት ተቀብሎ ተስማማ ወይ የሚለውም ሌላው የሚያወጣው ጥያቄ ሆኗል። አቶ ጌታቸው ያነሱት ሌላኛው ጉዳይ ከመቀሌ ስለወጡበት ክስተት ሲሆን አወጣጣቸው የሽሽት ሳይሆን አብይ ጠርተዋቸው መሆኑን ገልጸዋል። ይሁን እንጂ አጃቢዎቻቸውን ይዘው ወደ ኤርፖርት ሲያቀኑ ኬላ ተጥሎ እንዳያልፉ ተደርገው እንደነበር እና በመጨረሻም በቦታው የነበረው የኬላ ጥበቃው ኃላፊ እርሳቸውን ሲያይ እንዲያልፉ እንደፈቀደላቸው ተናግረዋል። ኤርፖርት ውስጥ ከገቡ በኋላ ግን ሌላ የጸጥታ ኃላፊ በፓትሮል መጥቶ እንዴት አሳለፋችሁት በሚል ሲቆጣ እንደነበር መስማታቸውን ጠቁመዋል። እንዲሁም የጸጥታ ኃላፊው ወደ ውስጥ ገብቶ ሊያግታቸው እንደነበር እና ነገሮች እንዳልተሳኩለት ማወቃቸውንም ገልጸዋል። ከዚህም ባለፈ መቀሌ ቢቆዩ ሊታገቱ እንደነበር ማወቃቸውን አንስተዋል። በሌላ በኩል ደግሞ ከኤርትራ ጋር የሚሰሩ ሶስትና አራት የሚሆኑ ጀኔራል እና ፖለቲከኞች አሉ ያሉት ጌታቸው ስማቸውንም በቀጣዮቹ ቀናት የማሳውቅ ይሆናል ብለዋል። ነገር ግን አሁንም ቢሆን ሶስት ጀኔራሎች ካልኩኝ ማንነታቸውም ማወቅ ቀላል ነው። ሲሉ የእግድ ደብዳቤ የጻፉባቸውን ጀኔራሎች የጠቆሙ መስለዋል። ጌታቸው በጦርነቱ ወቅት በአብይ ላይ ሲያሳርፉት ስለነበረው የስድብ ማት ይቅርታ ጠይቀው እንደሆነ ሲጠየቁ እኔም ይቅርታ አልጠየኩም፣ እሱም ቂም አልያዘብኝም ብለዋል። ይህ በእንዲህ እንዳለ ሌተናል ጀኔራል ታደሰ ወረደ አዳኝና ታዳኝ፣ አሸናፊና ተሸናፊ፣ አባራሪና ተባራሪ የለም ሲሉ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት እና የካቢኔው የሰላም ጸጥታ ሴክሬታሪያት የሆኑት ሌተናል ጀኔራሉ ይህንን ንግግር ያደረጉት ዛሬ በትግራይ ጦርነት ህይወታቸው ላለፈ ቤተሰቦች ድጋፍ ባደረጉበት ወቅት ነው። ሌተናል ጀነራል ታደሰ ወረደ ጨምረውም አሁን ያለው የትግራይ ፖለቲካዊና የስትራቴጂ ችግር ከላይኛው መዋቅር እንጂ ከታችኛው አለመሆኑን ጠቅሰው መፍትሄው ያጋጠመውን ችግር መፍታት ብቻ እንደሆነም አስረድተዋል። እስራኤል በጋዛ ሰርጥ ባካሄደችው ከባድ ድብደባ ከ220 በላይ ሰዎች መገደላቸው ተገለጸ። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስትር ደግሞ በጥቃቱ 220 ፍልስጤማውያን መገደላቸውን አሳውቋል። የእስራኤል መከላከያ ኃይል የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ገልጿል። በጥቃቱ የጋዛ ሰርጥ አገር ውስጥ ጉዳዮች አገር ውስጥ ጉዳዮች ሚኒስትር የሆኑት የሐማስ ከፍተኛ የደህንነት ባለስልጣን ማሐሙድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆ መቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የአይን ምስክሮች ተናግረዋል። እንደ አይን ምስክሮቹ ገለጻ ከሆነ ከ20 በላይ የእስራኤል ጦር አውሮፕላኖችን ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ ራፋ ካን ዩኒስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ እና የመከላከያ ሚኒስትር እስራኤል ካዝ ጥቃቱ እንዲፈጸም ማክሰኞ ጠዋት ማዘዛቸውን የጠቅላይ ሚኒስትር ጽሕፈት ቤት መግለጫ አስታውቀዋል። ይህ የሆነው ሐማስ ታጋቾችን ለመልቀቅ በተደጋጋሚም ቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍ እና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ብለዋል እስራኤል ከአሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላል ትሆናለች ሲልም አክሏል። የጥቃቱ ዕቅድ በሳምንት መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦ በፖለቲካ አመራሩ ተቀባይነት አግኝቷል ብሏል። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበት ምላሽ ሰጥቷል። አክለውም እስራኤል በጋዛ የሚገኙትን የተቀሩትን እስራኤላውያን ታጋቾች ላልታወቀ ዕጣ ፈንታ አጋልጣቸዋለች ብሏል። ሐማስ ይህን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱን እንደሚቀጥል ያለው ነገር የለም። የዋይት ሀውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ጋር ምክክር አድርገዋል። የመጀመሪያው ጊዜያዊ የተኩስ አቁም እንደ ኤውሮፓውያን አቆጣጠር መጋቢት አንድ ማብቃቱን ተከትሎ ተደራዳሪዎች ሌሎች አማራጭ መንገዶችን ለመፈለግ እየሞከሩ ነበር። ስራ አቁሙ ብቻ ነው የተባልነው። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም ሲሉ የቪኦኤ ዘጋቢ ተናገሩ። በዛሬው ዕለትም የቴሌቪዥን መስኮት ስርጭቶቹ ጨልሞ የታዩ ሲሆን፣ በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እያስተላለፉ ይገኛሉ። በዓለም አቀፍ ደረጃ ከ1300 በላይ ሰራተኞች ያሉት ቪኦኤ በየአመቱ የሚመደብለት የ267.5 ሚሊዮን ዶላር በጀት ተሰርዞ ሰራተኞቹ የግድ እረፍት ደብዳቤ ተሰጥቷቸዋል። 83 ዓመታትን ያስቆጠረው ቪኦኤ በዶና ዶናልድ ትራምፕ ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውም በተለያዩ ሀገራት የሚገኙ ዘጋቢዎቹን አስደንግጧል። በኢትዮጵያ በሶስት ቋንቋዎች በአማርኛ፣ አፋን ኦሮሞና ትግርኛ ስርጭቱን ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎቹም ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ አይጠቀስ ያሉ የተቋሙ ዘጋቢ ነግረውኛል ሲል ቲክቫ ኢትዮጵያ ዘግቧል። እኛ በሰራነው ነው ይከፈለን የነበረው፣ ከቅዳሜ ጀምሮ እንድናቆም በኤዲተሮቻችን በኩል ተነግሮናል ያሉት ዘጋቢው ቪኦኤ አዲስ አበባ ድሬዳዋ ደሴ ባህር ዳር መቀሌና ሐዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ አስራ አንድ ዘጋቢዎች በኢትዮጵያ አሉት ብለዋል። የአሜሪካን የፌዴራል ተቋማት ላይ ያለውን ነገር በብዙ መልኩ ስለምንሰማውና የተለያዩ ተቋማት ስራዎቻቸውና ሰራተኞቻቸው ሲቀነሱ ስለምናይ ለውጥ እንደሚኖር ስንጠብቀው ነበር፣ ነገር ግን በዚህ ደረጃ አልነበረም ሲሉም አብራርተዋል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም። ስራ አቁሙ ብቻ ነው የተባልነው። የመጨረሻ ውሳኔ መቼ እንደሚታወቅ እርግጠኞች አይደለንም በማለት ገልጸዋል። ኢትዮጵያ ውስጥ ከ10 እስከ 15 ዓመት የሰራን ሰራተኞችን ጨምሮ ከተቀጠረ ወር እንኳን ያልሞላው ሰራተኛ ነበር የሚሉት ዘጋቢዎቹ ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀትና ሰራተኛ ቀነስ ይሆናል። የሚቀነስ ሰራተኛ ካለ የእነሱ አካል እንሆናለን አንሆንም የሚለውን አናውቅም ብለዋል። እስካሁን ዩኤስኤድን ጨምሮ ተመሳሳይ ነገር የገጠማቸው የአሜሪካን ተቋማት ሰራተኞቻቸውን እየቀነሱ ነው ያሉት፣ በዛ መንገድ ያስቀጥሉት ይሆናል የሚል ተስፋ እንዳላቸውን ገልጸዋል። በምንሰማው መረጃ ሙሉ በሙሉ እንዘጋዋለን የሚል ነገር